በስተመጨረሻም እንግዲህ ሚፍታ ፍቅ ብሏል። ያው ነገሮች በፍ ያልቃሉ ብለን ነበር ፍ የራሱ ጭራሽ ከነገሩ ገብቶበት ቁጭ አለ። በሀይሚና በብሩኬ ላይ እምነት የምንጠለባቸው ሁለት ሰዎች ናቸው። እሱም ፍጼ ወይም ደግሞ ሚፍታ ነው። ሚፍታ ከዚህ በፊት ብዙ ነገሮችን አድርጓል። ብሩኬም ዛሬ መቷል። እንግዲህ እንኳን ሰላም መጣ የእኛ ምርጠ ወንድም ብሩካችን ያው እንግዲህ ስጠፋ ብዙ ሰው ይጨነቃል ማለት ነው። እና በዛውም ያው ሰው የሚያወራው ነገር አሞታል ምናምን እያለ ስለሚያወራ የሚያስጨንቅ ነገር አይጠፋም። ግን ደግሞ የጠፋበትን ነገር ተናግረዋል። ነገሮችን ለመሸሽ ነው ብሏል ማለት ነው። በእርግጥ መሸሽ እኮ ጥሩ ነው። አሁን ሰሞኑን ቢኖር ኑሮ ከዚህ ኩርንችት ጋር የሌለ ነገር ነው የሚገቡት። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ፣ ያደረጋችሁ ቤተሰብ ሆኖ ውዶቼ ላይክ ሰብስክራይብ እያችሁ ማላቅምና ላይክ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። እስኪ ወዶቼ እንግዲህ ያው ሚፍታህ መቷል። እኔ እንጂ አላቅም በሚፍታህ በኩል ነገሮች ያልቃሉ ብዬን ያስባለሁ። ሚፍታህ ማለት በጣም የተረጋጋ ልጅ ነው፣ ከዚህ በፊትም ብዙ ነገሮችን ያደረገ ነው እና ሀይሚና ብሩኬም ሲገናኙ ዞሮ ምንም ሰላም አልፈጠሩም። ሰንብተው ተገናንተውም እንኳን ተጨቀጭቀው ነው የተለያዩትና ምን አገባሽ ምን አገባ እየተባባሉ ነው። በዚህ ሁኔታ ሰላም አይወርድም። እኔ አሁን አሁን እየታዘብኩ ያለሁት ምን እንደሆነ ታውቃላችሁ? እዶቼ ከአስታራቂ ነው ችግሩ፣ ከሀይሚና ከብሩኬ አይደለም። ሀይሚና ብሩኬ ኦልሬዲ በቃ ልክ ላይ ናቸው። ነገር ግን አስታራቂ ሊያስተውል ይገባል። እኔ በሀገራቸው ሰው ሲታረቅ እንዴት ነው እኔ በሀገሬ ሰው ሲታረቅ ማለት ነው። የምር እናምላችሁ እንደዚህ አይደለም። ሁለት የተጣሉ ሰዎች በየግላቸው ሰው ያናገራቸዋል። መጀመሪያ ችግራቸውን፣ ፍላጎታቸውን ይጠየቃሉ። ከዛ በኋላ ነገሩን በረድ ካረጉት በኋላ ሁለቱን ባንድ ላይ አድርገው ጠይቀዋቸው የሁለቱንም ሰምተው በቃ አንቺም ተይ አንተም ተው ተብለው ይታረቃሉ። ከዛ ጨዋታው ፈረሰ፣ ዳቦ ተቆረሰ ተብሎ ይበታተናሉ ማለት ነው። እና ሽማግሌዎች እንደዚህ ነው እኔ የማውቀው እርቅን። አሁን ግን ለማስታረቅ ይመጡና ሁለት ያልበረዱ ልጆችን በአንድ ላይ አገናንተው ጭራሽ ሌላ ታሪክ ፈጥረው መሄድ እውነት አሁንም ቢሆን ማለት ነው። እንደዚህ እየተጋጋሉ የምታመጧቸው ከሆነ ሀይሚና ብሩኬ ጭራሽ ክፍተቱን አስፍተውት እስከ መጨረሻው ነው የሚለያዩትና ይህን ነገር እንዳታደርጉ ባካቸው። ሚፍታ እንዳስተዋይነት ነገሮች ሁለቱንም ግራና ቀኝ አይተህ አነጋግረሃቸው ከበረዱ በኋላ ወደ ካሜራ ብታመጣቸው ባይ ነኝ። በዚህ ሁኔታ እየመጡ ራሳቸውንም እያስገመቱ ነው። ሰው ከአንድ በታቸው የሚወጣውን ነው እየለቀመ ያለው እና እሱ እንደዚህ አላት፣ እሷ እንደዚህ አለችው። በቃ ይሄ ነው እየታየ ያለው አሁን ላይ የሃይምና የብሩኬ ባህሪ ይሄ አይደለም፣ በፊት የምናውቀው። አሁን ሁሉም ነገር ተቀይሯል። መከባበር የለም። በጣም ነው የሚገለማመጡት እና ስለዚህ ለምን በሰው ፊት ይገመታሉ? ለምን በሰው አፍ ይገባሉ? እና እባካችሁን ከመጀመሪያ ጀምሮ አስተካክሉት ከዛው ከካሜራ ጀርባ ማለት ነው። ነገሩ እንዲከባድ ከሆነ ድንገት ደግሞ አታገናኟቸው። በቃ ሁለቱም እንደሚገናኙ መጀመሪያ ትነግሯችኋላችሁ። ከዛ በቃ የሚያወሩት እራሱ ይጠናቀቃሉ እና ይህን ነው ማለት የምችለው። የፍትሃችን ነገሩን እንደምታስተካክለው አምናለው። ከዛ በተረፈ እንግዲህ ያው ብሩኬ ሀይሚ ሀብል ስላደረገች በጣም ተናዷል ማለት ነው እና እንኳን ብሩኬ እኛም ተናደናል። እና ሀብሉን ስታደርግ ትናንትና ሀይሚ ብሩኬን ለማስቀናት ከሆነ ተይ፣ ይሄ ነገር ሰላም አይፈጥርም፣ ጭራሹኑ ብሩኬን ያሸሸዋል ብዬ ነበር አይደል? ዛሬ ብሩኬ ደገመው ማርያምን ደገመው ማለት ነው ይሄ ነገር ወደ ሰላም የሚያመጣን ነገር አይደለም። ሀቤል ምንም ሸመኛ ብትን እንዴት ሀብል ታደርጋለች እያለ ነበር እና ልክ ነው እውነት ልክ ነው። እና ሀይሚ ደግሞ አያገባህም፣ እንደፈለግኩ ማድረግ እችላለሁ፣ ከአንተ ጋር ተለያይቻለሁ። ያልሽው ከልብሽ ሳይሆን ከአንገትሽ ነው የልክ ነው ነገሩ ማለት ነው። ብሩኬ ባያገባው ኑሮ አይጠይቅሽም ነበር እኮ ሲጀምር። ምንም ብታደርጊ አንቺ ያለሽበት እንቺ ካያደርግም ነበር ስለሚያገባው ነው እየጠየቀሽ አንቺ ገና ከሱ ውስጥ ስላለሽ ነገሩ አላበቃም ብሎ ስለሚያስብ እሱ ማለት ነው እና ለዛ ነው የጠየቀሽ እንጂ በያገባው ምንም ነገር ውሽም አያነሳም ነበር ስለ ሀብሉ እና እንደፈለኩ ማድረግ እችላለሁ ሌላም ማድረግ እችላለሁ እያልሽ ለዚህ ኩርንችት የልብ የልብ ባሰጪው ደስ ይለኛል አሁን በቃ ጮቢ ስረግጥ ነው የሚያድረው ሀይሚ ፍቃድ ሰጠችኝ ብሎ ደግሞ ነገ ሌላ ቪዲዮ የሰራ ለማንኝ ሰውዬ ማለት ነው እና የሆነ ትንሽ የፍንጭ ሲያገኝ ነው እኮ እሱ የሚጠነክረው እና ሀይሚ ብሩኬን አያገባህም ካልሽኮ፣ አንች አንቺ ራሱ አሁን ምን አስጨነቀሽ? ብሩኬ ሲጠፋ በጣም ተጨንቀሻል እኮ ሚፍታን ሁሉ ወይ አያነሳም የለም ስልኩ ጠፍቷል እያልሽ ነበር አይደለ? ስለዚህ ስለ ብሩኬ ስለምትጨነቂ ነው ያ። ማለት ሁለታችሁን ውስጥ ለውስጥ ትጨነቃላችሁ። ችግሩ ካፋችሁ ላይ ነው። አሁን መረጋጋት ያቃታችሁ ካፋችሁ ላይ ነው ሁለታችሁም ቢሆን እና ሀይሚ ብዙ ጊዜ አያገባህም ምናምን አይመለከትም ትላለች። ብሩኬ ያንን ቃል ሲደግምላት ለምንድን ነው የምትናደደው እንዴ? አንቺ ም እኮ እያልሽ ነው ሀይሚ ሲቀጥል ደግሞ እንግዲህ ብሩኬም ሶሴን አትናገሪ እኔንኛ መጠዋት እያለ ነበር ነው። አሁን ይሄ ሁሉ ነገር ለምን አይቀርባችሁ? እኔንኛ መጠዋት አትናገሪያት፣ አትናገሩ ለምንድን ይሄ የሚያስፈልጋችሁ? እናንተ ሲጀምር እናንተ እኮ ከራሳችሁ ጋር አይደላችሁም። የእናንተ ህይወት ተበጥብጦ የሌላውኛውን ለማቃናት ነበስት ስትሮጡ የነበሩ አደል ባለፈው ሁላ። ይሄ ሁሉ ለምን አስፈለገ? ለምን እናንተ መጀመሪያ ወደ ሰላም አትመጡ? አሁንም በቃ ስለ ሰው ነው እንዲህ የምታወሩት። ኧረ ተው ሀይሚና ብሩኬ ተው። እና እንግዲህ አንተ በመጣህ አውጣጣ ነው ወይ እኔ ከዚህ የገባሁት እያለች ነበረ ሀይሚ። አይ ሀይሚ፣ አሁን ከዚህ ጋር የውላችሁ ለመሸፋፈን የምትሞክሩ ሰዎች ሀይሚን እያጠፋችኋት እንጂ እየጠቀሟችኋት እየመሰላችሁ ይመስለኛል። አንዳንድ የሳስባችሁ አንዳንድ ሰዎች አላችሁ። እና ሀይሚ ከዚህ ጋር በጣም ስህተት አለባት፣ በእርግጥ አውቃለሁ። ነገሩ ሁሉ ያመጣው ብሩኬ ነው። ከዚህ ሁሉ እንድትገባ ያደረገ ብሩኬ ነው፣ አውቃለሁ ግን ሀይሚ ከዚህ ሁሉ ነገር መግባት አይጠበቅባትም ነበር። ባንዴ ለይቅርታ መዝጋት ትችል ነበረ። እውነቴን ነው ማለት እኔ እንጃ። ሀይሚ ይቅርታ ልብ ያለሽ እኮ ነው የሚመስለኝ። እንዴት ነው ልብሽ እንደዚህ ቁልፍ የሆነው ለይቅርታ? እና ነገሮቹ ሁሉ ያስረዘምሻቸው አንቺ ነሽ። አሁን ከዚህ ጋር አንቺ ጥፋት እንደሌለብሽ ሆነሽ ማለት በፍጹም አችይም። ምክንያቱም አጥፍተሻል። ይቅርታን አልቀበል ብለሽ ነው በቃ ዳኒ ወደ አንቺ ጠለቅ ብሎ እንዲገባ የሆነው ከመጀመሪያው በይቅርታ ፈተሽው ከዛ በኋላ አንችና ብሩኬ መነጋገር ያለባችሁን ነገር ብትነጋገሩ ኑሮ ይሄ ሁሉ ነገር አይሰፋም ነበረ። ስለዚህ አንቺም አጥፍተሻል፣ ያው ከብሩኬ ባይበልጥም አንቺም አጥፍተሻል። በተለይ አሁን ያለው ነገር በጣም ደስ አይልም። በቃ ዳኒንም ቢሆን አሁን ትናንትና እራስሽ ጠርተሽ ነው ያናገርሽው አይደለ? ስለዚህ እራሱን ጠራኝ ብለሻል። ትናንት እራስሽ ጠርተሽ ነው ያናገርሽው። በጣም ከባድ እኮ ነው እንዴ! ወይ በቃ የምር ካበቃላችሁ፣ የምርም ቁርጥርጥ ብላችሁ ተነጋገሩ ሁለታችሁም። ሌላ ሌላ ነገር ከምትነጋገሩ ማለት ነው። የምር በጣም እኮ ነው የሚያስጠላ ብሩኬን ባያሰብ ስለ እንጂ አያገባው ነበር። አንቺን ባታስቢ ስለሱ አያገባሽም ነበር። ሁለታችሁ እየተሳሰባችሁ ውስጣችሁ ልባችሁ እየተፈላለገ እየተጨናነቀ፣ ካፋችሁ ላይ ግን በቃ አንቺ የራስሽ ጉዳይ አንተ የራስህ ጉዳይ፣ የፈለግኩትን ማድረግ ይችላለሁ ምናምን። ኧረ ተው፣ ግን ወደ ሰላም ነው እናንተ ልጆች። እና አሁንም ቢሆን ማለት ነው ብሩኬ ነገሩን ትቷቻል። በቃ እነዚህ ሰዎች እያገኛቸው አይደለም አይደል? አንቺን ብትሆኚ አታገኛቸው። መስራት ከፈለሽ ከሌላ ሰው ጋር መስራት ትችያለሽ፣ አይደል? እንዴ እውነቴን እኮ ነው አታገኛቸው። ያለ ነገሩን እኮ አንቺ ግልጽ አድርጎልሽ ሄዷል እኮ ብሩኬ። የዛን ቀን ነው መንቃት የነበረብሽ። ሲጀመር ለሀይሚ አንቺ ጀስት ዝም ብሎ አድናቆት ነው ብለሽ ነበር አይደል ብሩኬ ስትከራከር የነበረው ግን ብሩኬ ያኔ ሲጠይቀው አንቺ እንደሚፈልግሽ ነው የተናገረው። ሰው ግልጽ አደረገልሽ። ማየት ያልፈለግሽው እኮ አሁን አንቺ ነሽ ይመስለኛል። ብሩኬን ለማናደድ ነው መሰለኛ አንዳንዴ ሀይሚ የምትጠቀሚው እንደዛ ነገር ይሰማኛልና፣ ግን ይሄ እልክ መጋባቱ ደስ አይልም። አንድ ሰው ሊበርድ ይገባል። ሁሌ ይቅርታ እያልኩ እንዳልፍ ነው ወይ ብለሽ ነበር እና ያኔ ያክል ብርኬ ጥፋት ሲያጠፋ አላየንም። በእውነቱ የሆነ ጊዜ ላይ ከሶ ሲሰረጋ ከሶ ሲጋ ቪዲዮ ሰርቶ ነበረ። ያኔ ያው በጣም ተናደሽ ነበር፣ ሁሉም ሰው ተናደ፣ እኛ ሁሉ ተበሳጭተን ነበር። ይቅርታ ብሎሻል። ከዛ በኋላ ግን እኔ ያጠፋው ጥፋት አልታየኝም የምር እና በፍቅር መካከል እንኳን አይደለም አንዴ ሁለት ጊዜ ሺ ጊዜ ቅርታ መባባል አለ። ሀይሚ ይሄን መረዳት አለብሽ፣ ለወደፊትሽን ቢሆን እንደው ከሌላም ወንድ ጋር ብትሆኝ ማለት ነው የቅርታ ልብ ግድ ነው። ብቻ ግን ነገሮችን ተነጋግራችሁ ብትፈቷቸው በጣም ደስ ይላል ና ያው ቃል ተገባብተን ነበረ ማለት እንደምናወራ ምናምን እያለች እያወራሽ ነበር ሀይሚ። እኔ እኮ ግርም የሚለኝ ማለት ነው እኛ የምንፈልገው እናንተም ካሜራ ላይ ነው ከካሜራ ጀርባ እናንተ ተገናኛችሁ አልተገናኛችሁ ለእኛ ምን ያድርግልናል? እኛ የምንፈልገው እናንተ ማየት ነው። እና ስለዚህ ከካሜራ ጀርባ ያለውን ለእናንተ ተውትና፣ ከዚህ ጋር ግን ሰላም ሆኖልን እኛ እንፈልጋችኋለን፣ እንወዳችኋለን፣ ፍቅራችሁን እንፈልገዋለን።